ሀይሚ ደግሞ አትንካኝ ብለሽ እጅሽ ጌም ላይ እንዳሉ ገብቶኛል። በቃ ብሩክ፣ እኔ ታዩሽ ብሩክ ብትለው እኮ እንዳንተ ሰላሳ አምስት ሴት ሲጨብጥ አይውልም። ያንተን ሚስት ራሱ በጓደኝነት ነው እንጂ እሱንም በእጁ አልነካትም። እሱንም የሆነ ነገር አሳልፋችኋል ስለሱ አይ ኖ ንገረኝ። የምታውቀው ነገር ካለ ነገረኝ፣ ብልጥ ከሆንሽ ማለት ነው። እዚህ ጋር እያቀሳሰረ ማለት ነው። ፍቅረኛሽን ሊያሳጣሽ እንደሆነ ወጪ እንዳልጨነክ ከፈለክ ንገረኝ። አሁን እኔ አሁን ሌሊት ራሱ አልተኛ፣ ምነት ስነግረ አልተኛ። ሀይሚዬ፣ የኔ ቆንጆ ዳኒን አምነሽ ሆኖ ብሩክን ሳታምኞ ቀርተሽ ነው። ቀን ሙሉ ሳስብ ነው የምውለው፣ ማታ ሳስብ ነው ማድረው። የባስ ሌላ ባታስብ ይሻልሻል። አንድም ደቂቃ ስለ ዳኒ ባታስብ ይሻልሻል። ህይወትሽን ሊያሰናኩል ጎል ሊጨምርሽ ነው። ስነስርአትን እንከባበራ ሳትጠራ ነው የመጠው ብሩክ። አልጠራህም አይደል አንተ ገብቷላ። በቀል ስላለብንም ስላለብን እንጂ እውነት ሀይሚ አሳዝና። ሀይሚ የለት ጠቅማት አይደለም እዚህ ቪዲዮ ላይ የመጣው በቀል ስላለብንም ዳኒ ደግሞ ማለት ነው። ሀይሚ የኔ ቆንጆ ዞር ዞር እያልሽ ኢንስታግራሙን እንዲሁም ብዙ የሰሩትን ስራዎች ይሄ በደንብ አድርገሽ ዳኒ ማን እንደሆነ የዛ ላይ ታውቂዋለሽ። ቤተሰብ አድርጋለሁ ከማንም ከማንም ሴት ጋር ሲላላጥ የቆየ ነው። ብሩክ ማለት እኮ የትናንትና ከእናቱ ጉያ ወጣ ጀግና ወታደር የሆነ ወንድ ሀይሜን አስከብሮ እስከ ክብሯ፣ እስከ ስነ ስርአቷ አስከብሯት እዚህ ቦታ እንድደርስ ያደረገ ወንድ ነው ብሩክ ማለት ነው። አዳሜ ከሀይሜ ህይወት ብሩክ መውጣት አለበት። ዳኒ እዚህ ጋር ስታይወስድ፣ ዳኒ የምር ወንድ መስሏችሁ እንደሆነ ማለት ነው ተሳስታችኋል። ተሳስታችኋል። ደግሞ አንተን ብሎ አማላይ፣ አንተም ብሎ አቃፊ፣ አንተም ብሎ ሚስጥር አላቸው። ሶሲና ብሩኬ ሚስጥር አላቸው። አስሬ ብትደራረብ ራሱ የብሩክን ያክል ጭንቅላትም ሆነ ቁመና አይኖርህም በፍጹም። የሰውን ልጅ በመልኩ ነው ወይም የምታዩት ብላችሁ ኮመንት ስሬ ጻፋችሁ ሰዎች አላችሁ። በመልኩም አደለም በምኑም አደለም መልክ መልክ ውበት የእግዚአብሔር ስጦታ ነው በመልኩ አይደለም ግን እነዚህን ልጆች መካከል ማለት ነው እመኑኝ የማይሆን ነገር የማይሆን ተንኮል ሸርቦ ያልተደረገ ነገር ተደርጓል ብሎ ሀይሚን እና ብሩኬን ሆድና ጀርባ እንደሚያደርጋቸው በጣም እርግጠኛ ነኝ በጣም ማለት ነው ለምን መሰላችሁ አሁን ምን አለ ትላንትና እኔ ማቆ ሚስጥር አለ የምነግርሽ ነገር አለ እውነት ብሩኬ ከሀይሚ ደብቋት ነው ከሀይሚ ደብቋት ይህን ነገር ተደርጎ ማለት ምን ከሀይሚ የተደበቀ ነገር ምን አለው ብሩኬ? ምንም ነገር የለው። ሲቀጥል ደግሞ ምንም ነገር እንኳን ጥፋት ቢኖርበት ሀይሚ ቤተሰቦቹ ጋር ሄዳ ተናግራ፣ ለወንድሞቿ የፈለጉትን ነገር ማስደረግ ትችላለች። እንኳን አይደለም ባለፈው ቡታጀራ ላይ ፕራንክ እንኳን በፕራንክ መጠጥ ጋብዞኝ ጠጥቼ አሞኛል ብላ እንኳን እንዴት ነው መሌ፣ ብሩክን ያ ሲያሯሩጡ የነበረው ሊመታው ማለት ነው። የዚህን ያህል የተቀጣ ልጅ ነው የተቀጣ ልጅ ነው እንጂ ዝም ብሎ እንደዚህ የትም ከሜዳ ወደዛ ወደዚህ ብሎ ያደገ ልጅ አይደለም፣ ብሩክ ማለት ነው። ለዛ ነው እኛ የምንወደው ፕራንክ እንኳን ወንድሙ እንኳን የሰርጉ ቀን ፕራንክ አልሄድም ሲል በተከበረችበት ሀገር እናቴን ልታስነቃት ነው ወይ? እንግዲህ ታናሽ ነው ታናሽ ወንድም ነው። በተከበረችበት ሀገር እናቴ ልታስነቃት ነው። ሰው ምን ይላል? ጎረቤት ምን ይላል? ናተነስ ሴሎ ሲለማመጣው አያታቸዋል። ምን ያክል ጭንቅላት እንዳለው እዛ ጋር ነው ማወቅ ያለባቸው። ብሩኬም ማለት ነው። ዛሬ ስለሚሰራው ቪዲዮ አይደለም ካሳ መስት ያለባቸው። እውነት ሀይሚ እውነት ማለት ነው። እንደዚህ ሁሉ ጊዜ የተጨቃጨቃቸው የምትመጡ ከሆነ እውነት ሀይሚ ክብርሽን አሁን ገና እያወራሽ ነው። ጎበዝ ነሽ፣ ጀግና ነሽ። ይሄን አቃለሁ። በቃ አንቺ ጎበዝ ያደረገሽ ደግሞ ብሩኬ ነው። ከጎንሽ በቃ ሀይሚ ጀግና ናት፣ ሀይሚ ጎበዝ ናት እማ ትወጪውን እራሱ ራሱ ትወጫዋለሽ፣ ትወጫዋለሽ ብሎ ሞራል ይሰጥሻል። ሰው ሞራል ሲሰጣችሁ ማለት ነው እናንተ እማትችሉትን እንድችሉ ትሆናላችሁ። ብሩኬ ደግሞ ከሀይሚ ጎን ሆኖ ሁል ጊዜም ሀይሚዬ ጀግና ናት ሀይሚዬ እንዴት ሆናለች ሀይሚዬ እንዲታደርጋለች በጣም ሞራል ሰጥቷታል። እዚህ ደረጃ ደርሳለች ከቡታጅራ እዚህ ሲመጡ የነበሩትን እናውቃለን። እኛ ኮ ከአረብ ሀገር ስንመጣ ማለት ነው ከአዲስ አበባ ከኢትዮጵያ ስንመጣ እኔ በኩርቱ ፌስታል ነው አዲስ አበባ የገባሁት። ለምሳሌ ከአዲስ አበባ ስመጣ ደግሞ በትንሽዬ ይቺ እንደዚህ የምትነገት ሻንጣ ይዤ መጣሁት። አሁንስ ወደ አዲስ አበባ ስገባ ስሚጎተ ሻንጣ ይዤ ምናምን እንደሚሄደው፣ ከራሴ ምሳሌ ልንገራችሁ። ለምሳሌ እኔ አሁን ሀይሚን ወይም ብሩኬ እንደዛ ብል ሀይሜን ንቀሻት ነው ምናምን ልትሉ ትችላላችሁ። ከራሴ ልንገራችሁ። ሰው አሁን ከቡታጅራ ሀይ ሀይሚን አመጣጥ እናውቃለን። የወርኪ አመጣጥ እናውቃለን። እግዚአብሔር ይመስገን ጥሩ ስራ ስለሰሩ ግን አሁን በአንድ አመት ውስጥ በድጋሚ በአራት እግር በመኪና ሄዱ። ተመስገን። አሁን ቤት ተከራይተው ነው የሚኖሩት አይደለ? ደግሞ ቀጣይ አመት ቤት ቢኖራቸው እነዚህ ልጆች ተለወጡ ማለት ነው። ስለዚህ አሁንም የተለወጣችሁበት ምክንያት ሁለታችሁም አንድ አይነት አቅም ስላላችሁ ጠንካራ ስለሆናችሁ ጎበዝ ስለሆናችሁ ነው ሰ አሁን ደግሞ በመካከላችሁ የሆነ የአዲስ አበባ አራዳ አራዳ የሚያጫውታቸው አራዳ አራዳንን ባዮች ማለት ነው። አሁን ዳኒ ሊበቀልሽ ነው እንጂ የመጣው ሀይሚ አንቺን ጠቅሞሽ ወይም ሌላ ነገር እንዳይመስልሽ። ብሩኬን በሶሴ ጉዳይ ቄም ልትዥበት ትችላለሽ። ለምን አትዥ ማለሽም፣ ሴት ልጅ ነሽ፣ ፍቅረኛሽ ነው ብሩኬ የፈለገሽውን ነገር ማድረግ ትቻላለሽ። ብሩኬን ግን ይህንን ስታደረጊ በአደባባይ አይደለም። በቃ የምታፈቅሪው የምትወጂው ከሆነ በአደባባይ አይደለም። ብሩክ ለአንቺ ነገር ብዙ ነገር አድርጎልሻል። አንቺ ለብሩክ ብዙ ነገር አድርገሻል። ስለዚህ ዛሬ እኔ በደለኝ ብለሽ አደባባይ ላይ ወጥተሽ በቃ እንደዚህ እንዲህ ነው እንዲህ ነው ማለት የለብሽም። ጀግና ሴት ከሆንሽ ጎበዝ ከሆንሽ ይህንን ሚስጥራችሁን በውስጥ መጨረስ መቻል አለብሽ። ሁል ጊዜ ካሜራ ላይ የመጣችሁ የምትጨቃጨቁ ከሆነ አሁንም ቢሆን ቫሊዋቸው ዝቅ ነው የሚለው በቤተሰቦቻችሁ ዘንድ። ምክንያቱም ትናንትና ዳኒ ብዙ ነገር የምነግርሽ ነገር አለ፣ የማታውቂው ነገር አለ፣ ያልሆነ ያልሆነ ነገር እየተናገረ ልጅቷን ጭንቅላቷ ሊበረዛት ነው ሶ ብሩክ ጋር ጥላቻ እንዲኖር እያደረገ ነው። ስለዚህ ቤተሰቦች አንድና አንድ ያልገባችው ነገር ዳኒ ከጎኗ ስለሆነ ለሀይሚ ጥሩ ነገር አድርጓል ብላቸው አታስቡ። ብሩክ እኮ ከሶ ሲጋ ቢሆን አንደኛ በፊት ነው የሚያውቃት። ያኔ በፊት በፊት አውቋት ያልጠየቃትን ያልጠየቃትን ለዝሙት ያልጠየቃትን ሴት ዛሬ ላይ ይጠይቃታል። ምን አይቶ ምን ብሎ ይጠይቃታል? በፊት ለምን አልጠይቃትም ታዲያ በፊት ይህንን እንደዚህ አይነት ጭንቅላታችሁ ውስጥ እንደዚህ አይነት ሀሳብ ያለባችሁ ልጆች አላችሁ፣ ይህን ሀሳባችሁን አውጡትና ኖርማሌ። እሱ በማንኛውም ሰዓት ማንኛውንም ሴት ያከብራል። ሴት ስለሚያከብር ብቻ ክብር ባለበት ቦታ አግኝቷት፣ ያው ያንን ፕራንክ ሰራ። ያንን ፕራንክ ሲሰራ እንኳን አላቀፋትም አልነካትም። ዛሬ ግን ዳኒ አራዳ ነኝ ብሎ ያደረገውን ሀይሚ ላይ ሀይሚ ሳትፈልግ ውስጧ ሳይፈልግ ውስጧን ሳይፈልግ ሳያስፈቅዳት ማለት ነው። ጠቆር ሽብኝ ቀላ ሽብኝ ተናደ ሽብኝ፣ እንደዚህ ልትናገራት አችልም። ማቀፉ ምናምን ምን አስፈለገ? ምን አስፈለገ? ሲጀምር ሀይምን አያውቃት? ብሩኬ እኮ ሶሴ ስለሚያውቃት ነው። ዳኒ ደግሞ ሀይምን አያውቃት ሳያቃት ግን ለማስመሰል ያደረገው ነገር በጣም ነው የሚያስጠላው። ሶ አሁንም ቢሆን ሀይሚ እንድትጠነቀቅ የምፈልገው ነገር ቢኖር ዳኒ መኪና ይኖረዋል እዚህ ቦታ ልሸኝሽ፣ እዚህ ቦታ ልውሰድሽ ምናም ቢልሽ ከብሩክ ተለይተሽ አትሄጂ፣ እውነት እንዳይመስልሽ። ምናልባት እኛ ሴቶች በምንናደድ ሰዓት ፍቅረኛችንን ለማናደድ በጣም እንጥራለን። ይሄ ማለት ይህ ሴቶች እያየው ስለሆነ ነው እኛ ሴቶች ስንናደድ በቃ እንደዚህ ያድርግ፣ ባናድደውስ ምናም በቃ የምናደርገው ነገር ስለሆነ ነው። ሰው ብሩኬን ያናደድሽ መስሎሽ ከዳኒ ጋር ሄደሽ ያልሆነ ነገር ውስጥ ያልሆነ ነገር ውስጥ ገብተሽ በኋላ በሚዲያ ላይ ከፍ ብለሽ ጀግንነትሽን ጀግናነሽ የሚሉ የሚወዱሽ ብዙ እህቶች አሉ። እነሱን እንዳታሳፍሪያቸው ፈራለሁ። ምክንያቱም ዳኒ የሚባል ሰው ከህይወትሽ ይውጣ። ምክንያቱም እነ አብርሽና እነ አብርሽ ነጽጌና አይታቸዋል ከዚህ በፊት ከዚህ በፊት ምን እንደሆነ። አሁን እነሱ ልክ እይታቸው ጥሩ ሳይሆንላቸው ሲቀር አሁን እነሱ በሌላ መንገድ በሌላ አይዲያ መጡ። አያቸው አይደለ? ከእነ አብርሽ ጋር ነበር ግን በፊት ሲፈጣፈጡ የነበሩት። አሁን ደግሞ ልክ በቃ ይሆናል አይደለ? እነሱ ሚዲያው ላይ አንደኛ ለረጅም ዓመት ሰርተ፣ ሁለተኛ የአዲስ አበባ ጠንፊዎች ናቸው እነሱ ስለዚህ አሁንም ሀይሜና ብሩኬ ወይ ታረቁ ወይ የሆነ ነገር ፈጠሩ ከሁለት አንዳችሁ ሰላም ፈጠሩ ሰላም ፈጥራችሁ በሌላ አይዲያ ብትመጡ ችግር የለውም ግን በእንደዚህ አይነት ወይ ላይ ስትሄዱ አይኖ ወንድ ልጅ ችግር የለበትም ሀይሚ ግን ሴት ልጅ ነሽ ሴት ልጅ እስከሆንሽ ድረስ ለራስሽ ክብርሽን እንዳታወርች ካለሽበት ክብር እንዳትወርች ይሄ የእህትነት ምክሬ ነው እኔ አይመለከተኝም። ኮመንት ላይ የአንቺ ምክር ያስፈልጋት ምናምን ልትሉ ይችላላችሁ። አይመለከተኝም፣ አይመለከተኝም፣ ግን መናገር ያለብኝን ሳልናገር ወደኋላ አልልም። ምክንያቱም እኔ ብሩኬን አናድደዋለሁ ምናምን ብላ ከዳኒ ጋር ሆና ከዛ እንደገና ቪዲዮ እየሰሩ ምናምን ከሱ ጋር ሊቆዩ ይችላሉ። ይህ ራሱ አስፈላጊ አይደለም። ዳኒ ያልሆነ ነገር ውስጥ የዱሮ አንቺ የማታውቂው ታሪክ ሊነግርሽ ይችላል። ያ ግን የዱሮ ታሪክ ምንም አይመለከትሽም አንቺ ለምሳሌ ብሩክ ስለ አንቺ ህይወት አሁን ላይ ይሄ የሀይሚ የድሮ ታሪኳ ነው ምናምን ብሎ ቢነግሩት ብሩክ አይመለከተው። ምክንያቱም አንቺን ካወቀበት ሰዓት ጀምሮ ብቻ ነው የሚመለከተው። ስለዚህ ብሩክ ደግሞ አንቺን ካወቀበት ሰዓት ጀምሮ ከማንም ሴት ጋር አላየነውም፣ አንቺንም ከማንም ወንድ ጋር አላየንሽም። አሁን ሶሴ መጣችሁ በፕራንክ ጉዳይ ነው በፕራንክ ጉዳይ መታ። ግን እኔ ድሮም እንደዚህ ነበረ፣ ድሮም እንዲህ ነው እያልሽ ወደ ኋላ እየተመለሽ ሌላ ዝባዝንጊ አምጥጠሽ ከብሩክ ጋር የምትለያይበትን መንገድ አታስቢ፣ እድል አትክፈቺ። ማንም ሰው ራሱን አስተካክሎ ለመኖር ነው የሚሞክረው። ስለዚህ ዳኒና ሶሲ ስንት ጊዜ ይጣላሉ ስንት ጊዜ አንችን ልህ አሲዛለው ስቲ ሌላው ሰው ደግሞ አሁን ደግሞ ሶሲ በጣም እየተሰደበች ነው፣ ታውቃላችሁ። ስለምትሰደብ በማይሆን መንገድ ገብታ ብሩኬን በፍቅር ልታጠምዶ ትችላለች። ይሄንን እፈራላችኋለሁ። ከዛ ውጭ ግን ምናልባት ያኔ እልህ ካልሆነ በስተቀር ብሩክ የራሱ ይሻይላት ብዬ አስባለሁ። ግን አንዳንዴ እልህ ሰይጣን ነው፣ ሰይጣን ነው እልህ። በልህ የማይሆኑ ነገር ውስጥ ትገባላችሁ ሁላችሁም። ስለዚህ ቤተሰቦቻችን ማለት ነው እናንተ የብሩክና የሀይሚን አንድነት ፍቅር የምትወዱ አድናቂዎች ማለት ነው። እኔ አስመሳይ አስመሳዮችን ተዋቸው። ይሄ ከብሩክ ብትለይ ሀይሜ ወንድ ታጣለች፣ ብሩክ ቢለያት ሀይሜ ወንድ ታጣለች። እሱን አይደለም እኛ ፈላጉት። ዋናው ሚስጥራችሁን ገበናችሁን ደብቆላችሁ በቃ የሆነ ችግራችሁን ሴባ አድርጎላችሁ በቃ እስኪ ሀይሜና ብሩኬን እስኪ እዋቸው እስኪ ለምሳሌ ብሩክ ሰርፕራይዝ ቢያረጋት ሀይሜ ደግሞ በሆነ መንገድ ጠብቃ ሰፕራይዝ ነው የምታደርገው። ይሄ ማለት ተመጣጣኝ ሚዛናዊ የሆነ ፍቅር ነው። ያንም ሚዛናዊ የሆነ ፍቅር ወንድ ለማግኘት ከባድ ነው። ሚዛናዊ የሆነ ፍቅር ያለው ሴት ማግኘት ከባድ ነው። ብሩኬና ሀይሜን ግን እግዚአብሔር ነው ያገናኛቸው። ግን ደግሞ እግዚአብሔር ደግሞ አንጓኩ ይከፈትላችኋል ይባላል። እነሱ አንጓኩ ተዋል ተከፍቶላቸው ተገናኝተዋል። አሁንስ አንዳንዴ በትቢትም ሆነ ባለማወቅም ሆነ ምን ወደውን ሰው ካጠገባችን እናጠዋለን። በማይሆን ነገር ማለት ነው። አሁን እውነት ብሩኬ ጥፋቱን አምኖ እንደዛ ይቅርታ ጠይቆ ሀይሚ ይቅርታ አልቀበልም ብላ፣ ይሄ ሁሉ ጭቅጭቅ፣ ይሄ ሁሉ ውርደት መታየት አልነበረበትም። ሶ ሀይሚ እኔ ምክንያት ልሆን አልችልም በእናንተ ፍቅር ማጣት ብላለች። እነሱ አንቺ ምክንያት አድርገው ሳይሆን ለአንቺ ፍቅርሽን ሊያሳጡሽ ሰበብ ነው የሚሆኑብሽ። ምክንያቱም ዳኒ ዳኒ ይናደዳል ሶሲ ከብሩክ ጋር በመሆኑ ይናደዳል። ይህንን ነገር ደግሞ መጠቀም ያለበት በአንቺ ጎን ነው፣ በብሩክ ጋር አይደለም። አንቺ ደግሞ ለፍቅርሽ ጠንካራ ካልሆንሽ የሱ የሚልሽን ሁሉ ከሰማሽ ፍቅርሽ ነገ ጥላሸት ነው የሚሆነው። ይህንን እንድታቅ ይፈልጋለሁ ሀይሜ ማለት ነው። ሶ አንቺ አሁን ማድረግ ያለብሽ ነገር ምንድን ነው? በቃ እናንተ ሁለታችሁ ተስማሙ፣ በእኔ ምክንያት እንድትጣሉ አልፈልግም ከዛ ውጪ ሶሲ ከህይወቴ ውጭልኝ። ብሩክ እኔ በፈለግኩ ሰዓት ላወራህ እፈልጋለሁ። አሁን ና አብረን እንሄድ። እኔ ይቅርታ አድርግ ይልሀለሁ። ግን ላወራህ የምፈልገው ከካሜራ ጀርባ ነው ብለሽ የራስሽን ይዘሽ ትሄጃለሽ። እኔ እንደዛ ነው የምፈልገው። እኔ እኔ በእኔ ሀሳብ ማለት ነው። ለምን የሁለቱ ፍቅር እንዳይደፈርስ ስለምፈልግ ማለት ነው። ሶ ከዛ በኋላ ያለውን ነገር ከካሜራ ጀርባ ማውራት በእርግጠኝነት በዚህ ጉዳይ ብቻ አለግባባህም ብለሽ ካልሽ በሰላማዊ መንገድ በቃ ብሩክ ያንተን መንገድ ያው፣ የኔም መንገድ ይኸው በቃ መንገዳችሁን ለያይታችሁ ከዛ በኋላ እዩትና፣ ብሩኬም የሀይሜም ማጣት ምን እንደሆነ ያውቀው፣ ሀይሜም የብሩኬ ማጣት ምን እንደሆነ ያውቁት። ከዛ በኋላ ዞራችሁ የምትገናኙበት መንገድ ያገናኛቸዋል። የእኔ ምክር ይሄን ይመስላል፣ ቤተሰቦች እንጂ አሁን ዳኒ ሚስጥር ነግርሻለሁ፣ ብዙም ማታቂ ነገር አለ ብሎ የማይሆን ነገር ልክ በቀደም ፎቶሾፕ እንደተሰራው የዚህ በፊት የሰሩትን ቲክቶክ አምጥቶ ቢያሳያት እች ልጅ ነገም ብሩኬን የሆነ ነገር ደበከኝ ብላ ሚዲያው ላይ ኡ ማለቱ አይቀርም። ስለዚህ በፍቅራችሁ መሀል እንደዚህ አይነት ክፍተት ባታስረዝሙ መልካም ነው ብዬ አስባለሁ በራሴ ቤተሰቦች። አመሰግናለሁ። መልካም ውሎ ባይ